ሰላም ሰላም ውድ በሀገር ውስጥና በውጭ የምትገኙ የዘመን ስፖርት መረጃ ተከታታዮች፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። የዕለተ ረቡዕ ማለዳ ስፖርታዊ መረጃዎችን ይዤ መጥቻለሁ። ለቻናሉ አዲስ ከሆናችሁ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነታችሁን አሳዩ። በመጀመሪያ ሊቨርፑል ከኒውካስል ዩናይትድ አጥቂ አሌክሳንደር ይሳክ ጋር ንግግር መጀመሩ እየተዘገበ ይገኛል በፕሪሚየር ሊጉ ተቀናቃኝ ከሆነው አርሰናል ጋር የዝውውር ፍልሚያ ለማድረግ ንግግር መጀመሩ ተዘግቧል። የኤርትራ ዘር ግንድ ያለው አሌክሳንደር ኢስሐቅ በዚህ ውድድር ዘመን በአውሮፓ ካሉ ምርጥ አጥቂዎች አንዱ ሲሆን በሁሉም ውድድሮች 23 ጎሎችን በማስቆጠርና ኒውካስል ከ56 ዓመት ከፍተኛ ዋንጫ ድርቅ በኋላ የካራቦው ካፕ ዋንጫ እንዲያሳኩ ማድረግ ችሏል። ሊቨርፑል በስዊድናዊው ላይ ፍላጎት ማሳየት የጀመረው እሁድ እለት በወይምብሌይ አርነስ ሎት ሊያነሱ የቋመጡለትን ዋንጫ ካፋቸው ላይ ከወሰደባቸው በኋላ ነው። የአገሩ ልጅ ዝላታን ኢብራሂሞቪች በስቶክሆልም ሀያል ክለብ ኤአይኬ የ17 ዓመት ወጣት በነበረበት ወቅት አሌክሳንደር ኢሳክን አርሰናል ከክረምት በፊት እንደ ቅድሚያ አጥቂ እንዲመለከተው ማሳወቅ ችሎ ነበር። ነገር ግን ፋብሪዚዮ ሮማኖ ሊቨርፑሎች ከተጫዋቹ ጋር ግንኙነት ማድረጋቸውን ገልጾ ከፍተኛ ፍላጎት ከአንፊልድ እየመጣ መሆኑን ጠቁመዋል። በዚህ የውድድር ዓመት ከኢሳቅ የበለጠ የፕሪምየር ሊግ ግቦችን ያስቆጠሩት ኤርሊንግ ሃላንድ በ21 እና ሞሐመድ ሳላህ በ27 ጎሎች ብቻ ነው። ኢሳቅ 19 ጎል አለው። ኒውካስሎች ኢሳቅን ማስፈረም የሚፈልግ ማንኛውም ክለብ የብሪታኒያ የዝውውር ሪከርድን በመስበር ሊወስደው ይችላል እያሉ ሲሆን፣ ሊቨርፑሎች ለዚህ ተጫዋች ትልቅ ገንዘብ ለማውጣት ፈቃደኞች መሆናቸውን አረጋግጠዋል። ይህንን ታላቅ ገንዘብም ለመሰብሰብ በቅርብ የጃንዋሪ መስኮት በሳውዲ ፕሮሊግ የዝውውር ጉዳይ ጋር ከፍተኛ ግንኙነት የነበረውን የኡራጋይ ተጫዋች ዳርዊን ኑኔዝን እንደሚሸጡ ይጠበቃል። ኡራጋዊው በ202122 የውድድር ዘመን ከቤኔፊካ ጋር በ41 ጨዋታዎች 34 ጎዶችን ከማስመዝገቡ በፊት ሙሉ በሙሉ የማይታወቅ ተጫዋች ነበር። ሊቨርፑል እስከ 85 ሚሊዮን ፓውንድ የሚያገኝበትን ውል ተስማምቶ የነበረ ቢሆንም ኑኔዝ ከፍተኛ ጥራት ያለው የፊት አጥቂ እንደሆነ ብልጭታ በማሳየቱ ከሊቨርፑል ጋር መቀጠል ችሏል። ነገር ግን ወጥነት ያለው እንቅስቃሴ ባለመሆኑ ተስፋ እንዲጣልበት ማድረግ አልቻለም። በዚያ ውድድር ዘመን አርኔ ስሎት ዲያጎ ጆታን ሲሚካስንና የክንፍ ተጫዋች ሉዊዝ ዲያዝን በ9 ቁጥር ሚና ማጫወት ቢችልም ኑኔዝ በውጤት የጀምረው ስምንት የፕሪምየር ሊግ ጨዋታዎችን ብቻ ሲሆን በሁሉም ውድድሮች ላይ ሰባት ግቦችን ብቻ ነው ማሳካት የቻለው። ነገሩን አሳዛኝ የሚያደርገው ደግሞ ባለፈው ሳምንት በሻምፒየንስ ሊግ በፓሪስ ሴንት ጀርማ በተሸነፈበት ጨዋታ ወሳኝ የሆነ ቅጣት ምት ማስቆጠር አለመቻሉ ነው። ኒውካስልም አሌክሳንደር ኢሳቅ ለማስፈረም የሚፈልግ ክለብ ካለ 110 ሚሊዮን ዩሮ የዝውውር ሂሳብ ማቅረብ እንዳለበት አሳውቀዋል። ወደ ሌሎች አጫጭር የዝውውር መረጃዎች እናልፋለን። የሪያል ማድሪድ ፕሬዚዳንት ፍሎረንቲኖ ፔሬስ ለቪኒሺየስ ጁኒየር ከሳውዲ ፕሮሊግ የቀረበለትን የ300 ሚሊዮን ዩሮ ለመቀበል በቁም ነገር እያጤነው ይገኛል። በቪኒሽስ ያረካው የሳውዲ ከፍተኛ ሊግ ኦስማን ዴምቤሌን ከፓሪስ ሴንት ጀርማ ለማራቅ 84 ሚሊዮን ዩሮ ደሞዝ አቅርቦለታል። ባርሴሎና ፈርሚን ሎፔዝን የሚፈልግ ካለ በሬ ክፍት ነው እያለ ይገኛል። ማንቸስተር ዩናይትድ እና ስቶን ቪላም ፈርሚን ሎፔዝን ለማዘዋወር ከአማካኙ ጋር ንግግር አድርገዋል እየተባለ ነው። አርሰናል በክረምቱ መስኩ ተጨማሪ ወጪዎችን ለመሸፈን ከአንድ ታዋቂ ተጫዋች ጋር ሊለያይ ይችላል እየተባለ ይገኛል። ይህ ተጫዋች ማን ይሆን? ከፍተኛ ደረጃ የተሰጠው የሊል ግብ ጠባቂ ሉካስ ቼቫልየር የማንቸስተር ዩናይትድ ኢላማ መሆኑን ተከትሎ 34 ሚሊዮን ፓውንድ ለማቅረብ እያሰቡ ይገኛሉ። በክረምቱ በነፃ ዝውውር ሙሐመድ ሳልሃን የሚለቁት ሊቨርፑሎች የሪያል ማድሪዱን ብራዚላዊ የፊት መስመር ተጫዋች ሮድሪጎን ለማስፈረም ፍላጎት አሳይተዋል። ባርሴሎናዎች በሉዊዝ ዲያዝ ላይ ያላቸው ፍላጎት እያደገ ቢሄድም የሊቨርፑልና አርሰናል ኢላማ የሆነውን የኒውካስሉን አሌክሳንደር ኢሳቅን በቅዳቸው ውስጥ አካተውታል። ካታሎናውያኑ የመጀመሪያ 54.7 ሚሊዮን ዩሮ ለማቅረብ አቅደዋል። ነገር ግን የዘገዩ ክፍያዎች አጠቃላይ ድምሩን ወደ 92.6 ሚሊዮን ዩሮ ከፍ ሊያደርጉት እንደሚችሉ እየተዘገበ ይገኛል። የክሪስታል ፓላሱን የመሀል ተከላካይ ማርክ ጉሂን ለማስፈረም ቸልሲና ኒውካስል እየተንቀሳቀሱ ይገኛሉ። ነገር ግን ሊቨርፑልም ይህንን ተጫዋች እየተከታተለው ይገኛል። የአትሌቲኮ ማድሪድ የምንጊዜም ከፍተኛ ግብ አስቆጣሪ አንትዋን ግሪዝማን በዚህ ክረምት ክለቡን ሊለቅ እንደሚችል የተለያዩ ዘገባዎች እየወጡ ይገኛሉ። ሊቨርፑል በ50 ሚሊዮን ዩሮ ጆኦ ጎሜዝን ለማዘዋወር ፈቃደኞች ናቸው። ቶተናም ኦትስፐር ና ኒውካስል ዩናይትድ ሁለቱም ከሊዮኔል ሜሲ ጋር በነበረበት ወቅት ድንቅ ብቃት ያሳየውን የኢንተር ሚያሚ አማካኝ ቤንጃሚን ክሬሽማን ሂደት እየተከታተሉ ይገኛሉ ባርሴሎና የቪያር ያሉን የቀድሞ የቶተናም ተከላካይ ጆዋን ፎይትን በክረምቱ ማስፈረም ይፈልጋሉ። በመጨረሻ ወደ አርሰናል ናልፋል አርሰናል ከቡካ ከቡካዮሳካ ጋር አዲስ ኮንትራት ለመፈራረም መደበኛ ንግግር ሊጀምር ነው ተጫዋቹ አሁን ከአርሰናል ጋር የሁለት ዓመቱ ሊቀረዋል። በሴልኸርስት ፓርክ ክሪስታል ፓላስን ባሸነፉበት ጨዋታ ላይ ከባድ የጅማት ጉዳት ካጋጠመው ከታህሳስ ወር ጀምሮ እስካሁን ቡካዮ ሳካ ወደ ሜዳ ሊመለስ አልቻለም። ይህ ጉዳት በመጨረሻ የቀዶ ጥገና አስፈልጎታል። ነገር ግን ለሚኬል አርቴታ ቡድን ያለው ጠቀሜታ እጅግ የገዘፈ ነበር። ክለቡ በኮንትራት ማራዘሚያ ላይ የተጫዋቹን ተወካዮች ለማግኘት በዝግጅት ላይ መሆኑ አያጠያይቅም። እንግዲህ አርሰናል በኮከብ ተጫዋቹ የወደፊት እጣ ፈንታ ላይ እርግጠኛ መሆኑ ይፈልጋል፣ እና ሳካን ረዘም ላለ ጊዜ ኮንትራት ማግኘቱን ከቀዳሚ ተግባራቸው ውስጥ አንዱ አድርገውታል። የ23 ዓመቱ እንግሊዛዊ ኢንተርናሽናል የአሁኑም ፊርማ ሲፈርም ቢያንስ 10 ሚሊዮን ዶላር ዋጋ የሚኖረው ይሆናል። ነገር ግን ያ ኮንትራት በ202627 የውድድር ዘመን ማብቂያ ላይ የሚያበቃ ሲሆን፣ ቀደም ሲል በተጀመሩ ተጨባጭ ንግግሮች ላይ ሩቅ ባልሆነ ጊዜ ውስጥ እንደሚጠናቀቅ ይጠበቃል። ሳካ በአውሮፓ እግር ኳስ ከፍተኛ የማጥቃት ችሎታዎች ካላቸው ተጫዋቾች መካከል አንዱ እንደሆነ በሰፊው የሚታወቅ ጉዳይ ነው። ሳካ የቀረበለትን ውል ከመፈረሙ በፊትም የማንቸስተር ሲቲን ፍላጎት እና የተለያዩ ክለቦችን ሁኔታ የሚመለከት ይሆናል እየተባለ ነው። ነገር ግን አርሰናል በአርቴታ ስር የሻምፒየንስ ሊግ ተፎካካሪ በመሆኑ ከስምምነት ላይ ለመድረስ ቀላል ያደርገዋል እየተባለም ይገኛል። በሻምፒየንስ ሊግ መቀጠላቸው እንዲሁም አርሰናል በሻምፒየንስ ሊግ መቀጠሉ ሳካ እንደገና እንዲፈርም ለማሳመን ምክንያት ሊሆን ይችላል እየተባለ ነው። ለአሁኑ ሳካ ከሜዳ የራቀው የጅማት ቀዶ ጥገናው በስኬት ተጠናቆ ወደ ቀድሞ ብቃቱ መመለሱ ላይ እያተኮረ ጠንክሮ እየሰራ ይገኛል። አርሰናል እሁድ ቼልሲን ባሸነፈበት ጨዋታ ስራ አስኪያጁ አርቴታ ሳካ አሁን ካለበት ጉዳት አገግሞ ከኢንተርናሽናል እረፍት በኋላ ብዙም ሳይቆይ ተመልሶ የመጫወት ዕድል እንዳለው እየተናገረ ይገኛል። የአርሰናል ቀጣይ ጨዋታ ሚያዚያ አንድ በኤምሬስ ስቴዲየም ከፉልሃም ጋር ይገናኛሉ። በመጨረሻዎቹ ሁለት ዓመታት ወይም ከዚያ ባነሰ ጊዜ ውስጥ አሁን ባለው ድርድር የገባው የአርሰናል ተጫዋች ሳካ ብቻ አይደለም። አማካዮቹ ቶማስ ፓርቴና ጆርጂኒሆ በውድድር አመቱ መጨረሻ ኮንትራታቸው የሚያልቅ ሲሆን በዚህ ክረምት ኤምሬትስን ይለቃሉ ተብሎ ይጠበቃል። በአዲስ ኮንትራት ጉዳይ ላይ ንግግር ያደረጉት ሊአንድሮ ትሮሳርድ በ2026 ክረምት ላይ ኮንትራቱ ያበቃል። በወሳኝ መልኩ ሳካ፣ ዊሊያም ሳሊባ እና ገብርኤል ማግሃሌሽ ሁሉም የአርቴታ ቁልፍ ተጫዋቾች ስምምነታቸው በ2027 ያበቃል። ስለ ኮንትራቱ ሁኔታ ሳሊባ በዚህ ወር መጀመሪያ ላይ ስለ አዲስ ስምምነት መደበኛ ንግግሮች መጀመሩን ተናግሯል። ነገር ግን ሳሊባ አክሎም ለእኔ እዚህ በእውነት ደስተኛ ነኝና እዚህ መጫወት እፈልጋለሁ ብለዋል። እንዲሁም ገብርኤል ማግሃሌሽ ሁሉም በማራዘም ላይ ውይይት አድርጓል። ብራዚላዊ ኢንተርናሽናል በሳውዲ አረቢያ ከሚገኙ ክለቦች የተለያዩ ፍላጎቶች እየቀረቡ